ሰላምሽ፣ የዛሬ ሂስትሪ ሪሚዲያል ፈተና ነው። ያው ልክ እንግሊዝኛ እንደሰራ ነው። ይሄም በዚህ ሳምንት የነበረ ፈተና ነው ማለት ነው። ስለዚህ ይህም ፈተና ማሆንም ፈተና ያዝ ፈተናችሁ ድጋሚ ማየት ስለሚቻል ፈተናውን እንሰራለን። እያንዳንዱን ከአሁን በኋላም የሚወጣ ማንኛውንም ኤግዛም በዚህ ቻናል ላይ እንለቀደ ማለት ነው። ስለዚህ እንደ አይነት ኤግዛሞች ወይም ደግሞ ጥያቄዎች እንደወጡ ሲለቀቁ ደግሞ እንዲደርሳችሁ ሰብስክራይብ ካደረጋችሁ ኖቲፊኬሽን ይደርሳችኋል። በቀላሉ ማግኘት ይቻላችሁ ማለት ነው። ስለዚህ ሰብስክራይብ ማድረጉ እጅግ ጠቃሚ ነው። ሼር ማድረግም ለጓደኛ እንደዚሁ ያስፈልጋል ማለት ነው። አሁን ቀጥታ ወደ ጥያቄ ነው የምንሄደው። እንደምታዩት ኤግዛም ወይቱ ከ30 ፐርሰንት ነው የሚያዘው። ታይም አሎድ 40 ሚኒት ነው። የታያች ከሆነ ጥቅ ላይ ሪሚዲያል ስቱደንት ነው የሚለው ኢግዛም ፎ ሪሚዲያል ስቱደንት። ስለዚህ ሪሚዲያል ሂስትሪ ነው በት ፎር ግሬድ ትወልቭ መሆን ይችላል፣ ሚል ፎር ፍሬሽማንም መሆን ይችላል ማለት ነው። ወደ ጥያቄው እንሂድ። ጥያቄ ቁጥር አንድ ዊች ኦፍ ዘ ፎሎዊንግ ኢዝ ኖት ትሩ አባውት ዘ ኢምፖርታንስ ኦፍ ሂስትሪ ኤ ኢት ሄልፕስ አስ ቱ ዲቨሎፕ ነሰሰሪ ስኪልስ ቱ ኮሌክት ኤቪዲንስ ንድ አናላይዝ ኢንፎርሜሽን። ትክክል ነው አይደለ? ኤቪዲንስ አናላይዝ ኢንፎርሜሽን ለማድረግ ዲቨሎፕ ነሰሰሪ ስኪል ለማድረግ ያስችለናል። ቢ ኢት ኢዝ ዩዝፉል ቱ ኖ አባውት ዘ ፓስት ቱ አንደርስታንድ ዘ ፕሬዘንት ኤን ቱ ፕሪዲክት ዘ ፊውቸር። ይህም በትክክል መልስ ነው። ባለፈውን ዛሬ ለመረዳትና ነገን ፕሪዲክት ለማድረግ ያስችለናል ሂስትሪ። ሲ ሂስትሪ ሄልፕስ አስ ቱ ኖው

ፕራይመሪ ሶርስ ይላል። እንግዲህ ይሄ ሮንግ ነው። ለምን ሂስቶሪያን ዩዝ ቦዝ ፕራይመሪ ኤንድ ሴኮንዳሪ ሶርስ አሴ ሶርስ፣ ፕራይመሪንም ሴኮንዳሪ ነው የሚጠቀሙት። ፕራይመሪ ሶርስ አር ቫሉብል ሪላይንግ ኦን ዘም ኗሩ ሩ አንድ ላይ ስለሆነ የሚጠቀመው ይሄን ነው ወይ ደግሞ ፕራይመሪ ሶርስ ነው በጣም ቫሉብል ስለሆነ ትሩዝፉል ስለሆነ ማለት ነው። ግን እሱም ብቻ መጠቀም ማለት አለ። ማን እንጠቀማለን? ሴኮንዳሪ ነው ማብረን ስለምንጠቀሙ ስለዚህ ሲ ያለው ትክክል አይደለም ማለት ነው። ኮሽን ነምበር ስሪ አማንግ ዘ ፎሎዊንግ አልተርናቲቭ ዊች ዋን ኢዝ ሪሌትድ ዊዝ ጠፍቷል። በግጥ ሪሌትድ ዊዝ ሲቪላይዜሽን አማንግ ዘ ፎሎዊንግ አልተርናቲቭ ዊች ዋን ኢዝ ሪሌትድ ዊዝ ኢጂፕቲያን ሲቪላይዜሽን። ከኢጂፕት ሲቪላይዜሽን ጋር የተገናኘ የትኛው ነው? ኤ ሙሚፊኬሽን ኦኬ ኤ ቢ ሾና፣ ሲ ኮኒፎርድ፣ ዲ ኮኒላን መልሱ ኤ ነው። የእጅብት ሲቪላይዜሽን ጋር ሪሌትድ የሆነው ማለት ነው። ኢትስ ክሎዝሊ አሶሺየትድ ዊዝ አንሼንት ኢጅፕት ብዙ ጊዜ ወር ዘ ፕሮሰስ ኦፍ ሞተውን ፕሬዘርቭ ስናደረግ የሆነ ደድቤዲ ወይም እነዚህ የሞተውን ለማድረግ የምንጠቀምበት የሚጠቀሙበት አለ እሱ ነገር ማለት ነው።

ሲ ዘ ኢኮኖሚክ ዲቨሎፕመንት ኢን ላቲን አሜሪካ። ዲ ዘ ኤንድ ኦፍ ክሎዝ ሪሌሽንሽፕ ዘ ዩ ኤስ ኤንድ ኤንግላንድ። የአሜሪካ እርስ በእርስ ጦርነት ውጤት የሆነው የትኛው ነው ነው የሚለው ጥያቄው። ኤ ጋ ዘ ስፕሪድ ኦፍ ናሽናሊዝም ላቲን አሜሪካ የሚለው ትክክል ነው። ሌሎቹ እንዲያቸው ቢ ለምሳሌ ዘ ኤንድ ኦፍ ስሌቨሪ ኤንድ ራሲዝም ዩናይትድ ስቴት፣ በፍጹም ራሽዝም አላቆሙም ነበር። ስሌቨሪም እንዲሁ አላቆሙም ነበር። ኢኮኖሚክ ዲቨሎፕመንት ኢን ላቲን አሜሪካ ወዝ ኖት ዳይሬክት ኮንስኩንስ፣ የእነሱ በኢኮኖሚ ማድረግ ዳይሬክት ኮንስኩንስ አልነበረም። ዘ ኤንድ ኦፍ ክሎዝ ሊደርሽፕ ዩስ ኤንድ ኢንግላንድ ዩስ እና ኢንግላንድ

የራሳቸውን አርክቴክቸርስ አርት ማድረግ የጀመሩት ኤ ዌን ዘ ሴንተር ወዝ ሽፍትድ ፍሮም ናፓታ ቱ ሜሮ ቢ ዌን አሲሪያንስ ፍሮም ኤዥያ ኢንቬድድ ኢጅፕት ሲ አራውንድ 2000 ቢሲ ዲ ዌን ዘ ሴንተር ወዝ ሽፍትድ ፍሮም ሜሮ ቱ ናፓታ ይላል። እንግዲህ ኩሽቶች ከኢጅፕት ነጻ ከወጡ በኋላ መቼ ነው ከእጅ ነጻ ያወጡት? ወይን ዘ ሴንትር ውሽ ሽፍት ፍሮም ናፓታ ቱ ሚሩ ከናፓታ ወደ ሚሩ ሽፍት ባደረጉበት ጊዜ ነው። ያ ማለት ኤ ያለው ማለት ነው። ኤ ያለው በዛን ጊዜ ነው ከፍተኛ የሆነ እድገት፣ ለውጥ፣ መሻሻል ያሳዩት ማለት ነው። ካፒታላቸው የሚሮ ሆነ። ዴቨሎፕድ ሞር ኢንዲፔንደንት ካልቸር ራሳቸው ኢምፕሩቭ ማድረግ ጀመሩ፣ በራሳቸው ስታይል በራሳቸው አርት በራሳቸው ራይቲንግ በራሳቸው አርኪቴክቸር እና ይሄ ከእጅብት እጅጉን የሚለያቸው ናቸው ማለት ነው። ሲክስ አመንግ ዘ ፎሎዊንግ ኪንግደም፣ አመንግ ዘ ፎሎዊንግ ኪንግደም ዊች ዋን ፍሊድ ቱ አክሮስ ዘ አባይ ሪቨር ቱ ሳውዘርን ጎጃም አፍተር ዘ አራይቨል ኦፍ ሜጫ ኦሮሞ። እንግዲህ ሜጫ ኦሮሞ ከመጡ በኋላ ከጎጃም ከአባይ ሪቨር ወደ ጎጃም ሳውዘርን ጎጃም ፍሪድ ያደረጉት የሄዱት የሸሹት እነማን ናቸው? ነው ኤ ኢናሪያ፣ ቢ ዳሞት፣ ሲ ቢዛሞ፣ ዲ ጋፋት። እነማን ናቸው? ኢናሪያዎች ናቸው። ለምን መሰላችሁ? ያኔ ኪንግደም ኦፍ ኢናሪያ ሪሎኬሽን ነበረ ማለት ሎኬቱን እንደገና የመስራት ሁኔታ ነበረ። የት ላይ በተለይ ብሉ ናይልን ወይም አባይን ሪቨርን ለመያዝ በሚል እንዲሁም ደግሞ ዘ ኤክስፓንሽን ለመግታት ሲያስቡ በዛ ነበር። መጫ ኦሮሞዎች ማለት ነው እና ወደ የትኔቱ በአጠቃላይ ኢናሪያዎች ናቸው። መንግዘብ ሆሎን ኪንግደም ነማ ናቸው ስለሚል ኢናሪያዎች ናቸው። ኮሺን ናምበር ሴቭን ዊች ሙስሊም ሱልታን ዋዝ ሪችድ ኢትስ ሚሊታሪ ን ፖለቲካል ፕሮሚስ ዱሪንግ ዘ ራይን ኦፍ የኩኖ አምላክ የኩኖ አምላክ ንጉስ በነበረበት ጊዜ እንግዲህ እንደምናውቀው ሙስሊም ስልጣኖች በከፍተኛ ሁኔታ ስልጣኑን ሲቀናቀኑት የነበሩ ናቸው። ግን ቤዚህ በጣም ኃይለኛ ሲባል የነበረው ማናው ነው? ኦኬ ላይታይ ይችላል። ኤጋ ያለችው ላታይ ይችላለች። ቢ ባሊ ሲ ፋት ዲ ፋታ ጋር ይላል። ከዚህ ካሉት ውስጥ ለ የኩኖ አምላክ ከፍተኛ የሆነ ጫና ሲያሳድርበት የነበረው የሙስሊም ስልጣኔት ማን ነው? ወይም ደግሞ በሱ ጊዜ ጫፍ ላይ ደርሶ የነበረ የሙስሊም ስልጣኔት ፓወርፉል የነበረው ማ ነው? ኢፋቶች ናቸው። ይህም ቻፕተር ፋይቭ አካባቢ ሰምቲንግ አሉ። እነዚህ ሙስሊም ስልጣኔቶች እነማን ናቸው የሚለው ማለት ነው። ኢፋት በዛን ጊዜ ፓወርፉል የነበረ ሙስሊም ስልጣኔት ነው። ኢቨን ዘሆርን ኦፍ አፍሪካም ነበረ ራሱ ፎሚነስ ሚሊታሪ ኒ ፖለቲካል አፌድ በሚል ከፍተኛ የሆነ ጫና ሲያሰድር የነበረ ታዋቂ የነበረው በዛን ጊዜ ልክ የኩኑ አምላክ ከነገሰ በኋላ ማለት ነው። መልሱ ይፋት ነው ማለት ነው። ኮሽን ነምበር ኤት ዋይ ዲድ ዘዛጉዌ ሩለርስ ፎከስ ኦን ኮንስትራክሽን ኦፍ ቸርችስ ኤት ሮሃ ኦር ላሊበላ ይበላል። ዛጉዌ ዳይናስቲዎች እግዲህ አስራአንዱን ዳይናስቲ በተለይ አራቱ ቸርችን ቢውልድ በማድረግ ቤተክርስቲያንን በማነጽ በመፈልፈል ከፍልፍል ከውቅራ ቤተክርስቲያን መገንባት በጣም ታዋቂ የነበረበት ጎልደን ሴንቸሪ ሲባል የነበረበት ጊዜ ነው። እና ለምንድን ነው እንደዚ የሚያደርጉት የሚል ጥያቄ ነው። ኤ ዘ ኢንስፓየርድ ባይ ፎሬን ትራቨርስ የውጭ ዜጎች ስለሚያነቃቋቸው ነው አይደለም። ቢ ዘሬ አትሪ አርኪቴክቸር ላይ ኮምፒቲንግ ዘር አክሱማይት ፕሪዲሰርስ ከአክሱማየት ጋር ለመወዳደርም አይደለም እስቲ ዘዌር ሞር ሲሪስ አባውት ክርስቲያኒቲ ዛን ዜር ራይቨርስ ስለ ክርስቲያኒቲዎች ሳይመርታቸው በጣም ሲሪስ ስለነበሩ ነው። አይደለም። ዘይ ዋንቱ ኢስታብሊሽ ዘ ሰከንድ ጀሩሳሌም ዋነኛው ምክንያት የህዝቡን ስቃይ ሰቆቃ መንገድ ለመቀነስ ተብሎ ነው። ኢየሩሳሌም ድረስ ሄዶ ቤተክርስቲያን ከሚሳለም ይልቅ ሰከንድ ጀሩሳሌምን እዚህ ደብረ ሮሃ ላሊበላ ገንብቶ የህዝቡን ድካም መቀነስ ዘሜን ፐርፐዝ ውሱ ነበረ ጎሉ that is why we said now uh, ላሊበላ ኢዝ ሰከንድ ጀሩሳሌም ዛሬ ላሊበላን ጀሩሳሌም ሰከንድ ጀሩሳሌም ወይም ሁለተኛዋ ኢየሩሳሌም እያል ነው የምንጠራት። ለዛም ነው ላሊበላ ሄዶ ተሳለሞ የመጣ ጀሩሳሌም ደረሰ ማለት ስለሆነ ማለት ነው። ኮሽን ነምበር ናይን ዊች ዋን ዝ ሮንግ አባውት ዘ ኮዝ ፎር ዘ ዲክላይን ኦፍ ዛጉዳ ናስቲ የዛጉዳ ናስቲ መውደቅ እንደ ዋነኛ ምክንያት የሚጠቀሰው የትኛው ነው? ዛጉ ኪንግስ ንግሪኬክትድ ዘ ታስክ ኦፍ ቢውልዲንግ ስትሮንግ አርሚ

አርሚ ወይም ደግሞ ይሄ የጥሩ ሰራዊት መገንባት እንደምንም ስለማይወጡ ስለማይገነቡ ነው የወደቁት ይላል። ይሄ ምክንያት አይሆነ። ቢ ፓወር ሰክሴሽን ፕሮብለም፣ የስልጣን ሽኩቻ ስለነበረ ይላል። ሲ ጋ ስንመጣ ደግሞ ዘሌጀንደሪ ኦፍ ኪዩን ሸባ ን ኪንግ ሶሎሞን ሸባ ሳባ እና ሶሎሞን ያንን ጫና ያሳድሩ ነበረ። እውነት ነው፣ በርግጥ ጫና ያሳድር ነበር። በነሱ ምክንያት ግን አይደለም የወደቀችው። ዲ ዘ ኤክስተርናል ኢንፍሉንስ ፍሮም ኢስላሚክ ስቴት ኦን ዘሮሮ የእስላም መስፋፋት ጫና ስላሳደረባቸው ነው ይሄም፣ የሙስሊሞች ጫና ያኔ አልነበረም እና በዋነኝነት ፓወርፖይንቱ ላይ አይታችሁት ከሆነ ፓወርፖይንቱ ላይ ፓወር ሴክሽን ፕሮብለም ኤንድ ሌጀንድ ኦፍ ኩዊንስ ሳባ ኤንድ ኪንግ ሶሎሞን ቤዚክ እንደ ምክንያቶች ይጠቀሳሉ። ዘጠነኛ ክፍል ላይ የስልጣን ሽኩቻ ስለነበረ የሚል የሆነ መጽሐፍ አለ። የስልጣን ሽኩቻ አለ የሚል አለ። ፍሬሽማን ኤግዛም፣ ፍሬሽማን ላይ ደግሞ ኤክስተርናል ሶሪ፣ ሌጀንደሪ ኦፍ ኪዩን ሰባ ኤን ኪንግ ሶሎሞን። ያኔ ከኛ እንግዲህ ከአክሱም ወደ ዛጉዌ ስለነበረ ሽፍት ያደረገው፣ ከዛም ወደ ጎንደር እና አክሱም፣ ያኔ ኢንቴ ይሉ ነበረ ማለት ስልጣናችን ወሰዱት የሚል ተቀናቃኝነት ነበር እና ሜቢ የእነሱ ሽጉቻ የእነሱ ጫና ነው የጣላቸው፣ የሚባል ነገር አለ። ሰው መርሱ ሲ ነው ራው ሲ ነው፣ ግን ፓወር ሰክሽን ፕሮብለም የሚል ፒዲፍ ያለ አለ። ዘሜን ሜኑ ስለሆነ የምንበጠው ግን እሱ ነው ማለት ነው። ጥያቄው ባይዘ ሮንግ ነው የሚለው ዊን ሮንግ አባውስ ዘኮዝ ነው የማይሆነው ነው። ስለዚህ ሲ ነው፣ በቃ ዘ ሌጀንደር ኦፍ ኪውን ሳባ ኤንድ ኪንግ ሶሎ። ይሄ ለመውደቃቸው ምንም ምክንያት